አሰላሙ አለይኩም ወረህመቱላህ ወበረካቱ፣ ውድና የተከበራችሁ ይህች ቻናሌ ተከታዮች እንዴት ናችሁ? ሰላም ናቸው ወይ? እኛ ጋር አልሐምዱሊላህ ሁሉም ሰላም ነው። እናንተስ እንዴት ናችሁ? ዛሬ በጣም ደስ ብሎኛል፣ ሁነቱን ለመናገር ማለት ነው ውዶቼ። ይ እንደነገርኳችሁ ሐሙስ ዕለት በለቀቅኩት ቪዲዮ ማለት ነው ጁምአ እሄዳለሁኝ የአድሴንስ አካውንቱን ፒን አልመጣልኝም እስካሁን ድረስ እያልኳችሁ ነበረ። አልሀምዱሊላሂ ጁምአ ከሰዓት እጅ የነበረ ሰብሪን እነ ቤተሰብ ጋር እናቴ ጋር አድርጌ ማለት ነው አመጣሁኝ። እውነት ለመናገር በጣም ደስ ብሎኛል። አብረን ነው የምንሞላው ማለት ነው ልጅ ለእናንተ ቪዲዮውን እያሳየኋቸው ብዬ አብሬ እናንተ ጋር ለመሙላት ነው። አሁን ክሮም ላይ ገባውኝ ጎግል አድሰንስ ብዬ እጽፋለሁኝ። ከዛ ወደ ታቸው ረድ ብዬ ጎግል አድሰንስ የሚለው ላይታች ላይ እሱን ተጨኝ እገባለሁኝ ማለት ነው ውዶቼ እውነት ስለምናገር በጣም ነው ደስ ያለኝ። አንዳንዴ የለፍታችሁ የሆነ ውጤት እንትን ስትሉ ማለት ነው እንደምታውስ ቀይ ነው የሚያሳይኝ። እዚህ ጋር ፓይመንቱ ገና እንትኖ አልተሞላም ነው የሚለው ማለት ነው። አሁን ፓይመንት የሚለው ላይ ስገባ፣ ከዛ እሱ ላይ ስገባ ምናገኛለሁኝ መሰላችሁ? እዚህ እንትን ፒን እንትን የምልበት የማስገባበትን ቦታ ዳሽ አድርጎ ወይም ደግሞ እንደዚህ እንደምታወት አድርጎ ቆይ፣ ማይን ወደ ላይ ይሄድና ታውታላችሁ ማለት ነው፣ ያመጣልኛል። እንደምታወት ቀይም እንትን አብርቷል። እንስል ላይ እንስል ላይ እንትን ያድራሻ የኔን ማረጋገጫ ሙይ እያለኝ ነው። አሁን ቬሪ ፋይፍ የሚለውን እዚ ላይ ስገባ እንደምታወት የመጀመሪያው አንደኛው ተቀብሎኛል፣ ቬሪ ፋይፍ ሆኗል። እዚ ጋር ሁለተኛው ላይ ደግሞ እንደምታወት ቀይ ነው ምክንያቱም ፒን እየጠበቀኝ ስለሆነ እንደነገርኳችሁ እስከ ዛሬ ድረስ መጥቷል፣ ግን አልመጣም እያሉ ነበረ። አንድ እህቴ ሜሴጅ ላይ እኮ በኢሜል ሽ ይመጣል ያለችኝ እህቴ ያለ ጀዘክላ ኸይር እህቴ። በዛ ስከታተል መጥቷል እኮ ብዬ ስከራከራቸው እንደገና ፈልገው አወጡልኝ ማለት ነው ውዶች። እዝጋውን የማስገባው ያን የተሰጠኝን ፖስታ ፈትቼ ከዛ ውስጥ ስድስት ዲጂታል ከእንትኖች ቁጥሮች አሉ፣ ስድስት ናቸው። ከዛ እነሱን እዝጋ ጽፋለውኝ ማለት ነው እንደምታወኝ እየጻፍኩኝ ነው ያው ለአሁን ብቻ ነው በነገራችን ላይ የሚያገለግለው፣ ውዶችዬ፣ ከዛ እነሱን ጽፋለሁኝ ማለት ነው። ማለት ያኔ ከመሳሳት የለብኝም እዚህ ጋ እኔ ከተሳሳትኩኝ፣ መለስ አይመለስ ብቻ አላቅም። ተጠንቅቄ ነው እኔ እየሞላሁኝ የነበረው ማለት ነው። እንደምታወኝ ስድስቱን የነበሩትን ጻፍኩኝ፣ ግን ተመልሼ ሶስት አራት ጊዜ ቼክ እያደረኩ ነው ሰሚት የሚለውን ከነካኝ በኋላ ምናልባትን የሚመልሰኝ መመለስ አልችል እንደሆነ ብዬ እንደምታውኝ ጻፍኩኝ። ከዛ ሴሚት የምትለውን ስትነካው ይሄው አበራልኝ አረንጓዴው ነው ማለት ነው። ቬሪፋይ ሆኗል ተቀብሎኛል ማለት ነው ውዶችዬ። ከላይ ደግሞ የምታወት ይሄ አድራሻሽን ወይም ደግሞ እኔን ማንነት የሚገልጽ አስገቢ እያለኝ አይዴንም መታወቂያን ማን ነው የዚህን ኢትዮጵያ የሚሰጣቸው ዲጂታል እንትን አለ እሱንም አስገብቼ ነበረ እስከ ዛሬ ድረስ አልከፈተልኝም። እዚጋ ማነው ባንክ ቁጥሬን ነው እዚጋ ስና ስሜን ና ያስገባሁትኝ። ይሄ ቀዩ ደግሞ የሚያሳይኝ እኔነቴን የሚገልጽ አስገቢ ነው የሚለ ብዙ ጊዜ ፓስፖርት የሞላሁት ዲጂታል አይዲ አስገባሁኝ የሚብሎ ነበር። እዚጋ ይሄ ቬሪፋይ ሆኗል፣ ውጆች ያቀዩ ግን ከላይ ያለው አልጠፋም። ምንድነው የማድርገው አሁን? ለተወሰነ ደቂቃ ያክል ቆይና ቬሪፋይ ሆኖልኛል። ይህንን ቀዩን ከላይ ያለውን ፓይመንት እንትን አንቺነትሽን የሚገልጸው የሚልብኝ ቦታ ላይ እሞላለሁኝ ማለት ነው፣ ፓስፖርትን ወይም ደግሞ የዚህን ዲጂታል መታወቂያ የተሰጠኝን እሱን ካስገባኝ በኋላ በኋላ ላይ ያው ኢንሻአላ አየዋለሁኝ ማለት ነው ውዶችዬ። ዙሮ አብራችሁን ቪዲዮውን እስከመጨረሻ አውት አዲስ የምትሞሉ ካላችሁ በነገራችን ላይ ቀላል ነው፣ እኔ እራሴ ነኝ ተጀምሮ እስከ መጨረሻው ድረስ እንትን እያልኩ ያለሁት በነገራችን ላይ የህቲ እጅ አለበት አልহামዱሊላ ለእኔ የህቲ والله ሁለ ነገር የናስ ቃላት ያንሰኛል ለሷ ማለት ነው ነው ብዬ ለመግለጽ እንዲህ መጣልኝ እንኳን ስለ ስሪ ዝም ብለሽ ስሪ ቪዲዮን ይመጣል ይያለችኝ ያጽናናችኝ እኔ እንጂ አኔ እንደኔ ሰው ያለው ያይ ምክንያቱም ለዚህ መስዋዕትነት ትልቅ መስዋዕትነት ለኔ ቻናል የእንትን ያለችው ማለት በቃ እንዲ ጠነክሪ ያደረገችኝ አብሽሪ አይዞሽ፣ ይመጣል እኮ የኔም እንደዚህ ቆይሶ ነው ይመጣው ስሪ፣ አንቺ ዝም ብለሽ ቪዲዮሽን ለሰው የሚጠቅም ነገር ጥሩ ነገር እየሰራሽ ለቃቂኝ፣ ከዛ በኋላ ይመጣልሽ አላ አይዞሽ እያለች ስታጠናክረኝ የነበረችው ቴናት ማለት ነው። ዚነት እንታቋታለች አብዛኛዎቻችሁ ዚነት ኦንላይን ሾፕ ማለት ነው ውዶችዬ። አሁን ከደቂቃ በኋላ ቆይቼ እንደምታውኝ ክሮም ላይ ገባ ገባሁን ከዛ ጎግል አዲሳንስ ብዬ ነው የምገባው፣ እንደነገርኳቸው ወደ ታች ዝቅ ብዬ ስገባ ማለት ነው። ያው አላስ በንትን እየረኩ በምልክት አላሳየኋችሁም። እዚ ጋ ስገባ፣ ጎግል አድሰንስ ላይ የሚለው ላይ ስገባ፣ የኢንተርኔት ድካምነት ስላለ ሰው አይከፍትልኝም ማለት ነው። ምን እናገኛለን? ምክንያቱም ምንነትን የምገልጽም ፓስፖርቴን እንትኔን ስላስገባሁኝ፣ አካውንቴንም እንደገና ቸካርጌ ስላስተካከልኩኝ ማለት ነው። እዚህ ጋር ኢንተርኔቱ እንደነገርኳችሁ እንትን ስለሆነ እየቆየ ነው የሚከፍትልኝ። ከዛ ወይ ፓይመንት የሚለው ላይ ገብቼ ከዛ ምን አገኛለሁኝ? በቃ ያ ቀዩ ቀይ አብርቶ የነበረው ያ ኦልሬዲ ጠፍቶ ነው የማገኘው ማለት ነው ውዶች፣ ሂዷል ማለት ነው። ኦልሬዲ ያኔ ቬሪፋይ ሆኖልኛል ማለት ነው። እንደምታዩት ያ ቅድም የነበረው የለም። 54 ዶላር ከ98 ዶላር የሚለው ይሄን ነ ያለ አካውንቴን እዚጋ ሞልቼ አለሁኝ። እንሻላ አላህ ካለ የምሰራበት አለህ አድርገኝ። ሁላችሁንም ሼር አድርጉላት እያለችሁ ለምታበረታቸ ከልብ አመሰግናለሁ። ሚዶች አሁንም ሼር አድርጉልኝ፣ ላይክ አድርጉልኝ። አልሀምዱሊላሂ ማለት እኔ ለኔ ይህንም ፒኑ ራሱ ስለመጣ ላይ ደስ ብሎኛል። አልሀምዱሊላሂ እንሻላ ብቻ ስላሞላሉ ምናምን እኔ የሚገርማችሁ ነገር እስካሁን ድረስ ማለት ነው እያየሁኝ ዝም ብዬ እዚያ ጋር ቀይ ሲያመጣብኝ ምንድን ነው ምናምን እስክረንሽት እያረኩኝ ወደ አማርኛ የሚቀይለውን ትራንስፈርት የሚለውን እሱ ላይ እያሳየሁኝ ምናምን ነበረ። በትንሹ እየተረዳሁኝ የነበረው ብቻ ዝድ ላይ ደርሻለሁ ማለት ነው። አልሀምዱሊላሂ ሁላችሁም ሼር እያደረጋችሁ አበረታቱን። ያው ይህን ይመስላል ዶች ላሳውቃችሁ ብዬ ነው። በነገራችን ላይ አንዲት እህቴ ሜሴጅ ላይ በኢሜልሽ ላይ ይመጣል፣ እዛ ላይ ተከታተያንነ ይና ሂጂ ቸክ አድርጊ አንዳንዴ አይደውሉም እያለች ስትለይ ነበር፣ እና የእሷን አይቼ ነው ብዙውን ኢሜሌ ላይ መላኩን እና ለመላኩን ቸክ ሳድርግ የነበረው። ምክንያቱም ሪሴንድ ስለው ተልኳል እያለ ነበር ወደኋላ የሚመልሰኝ ማለት ነው። ይሄን ይመስላል ልጆችዬ። ሁላችሁም ሸር አድርጉልኝ፣ ላይክ አድርጉልኝ። አሁንም የእናንተ እገዛ ያስፈልገናል ማለት ነው። ስለዚህ እኔ እንጃ ቃላት ያንሰኛል። በነገራችን ላይ ቴን በጣም አመስግኑልኝ። ምን እንደምላች ራሱ አላቅም፣ ቃላት ያንሰኛል ልጆችዬ ሸር እያደረጋችሁ አበር ሳቱን። እናንተንም ለሀገራችሁ ያብቃችሁ፣ በተሻለ ነገር ተለውጣችሁ፣ ሀገራችሁ በሰላም ትኖሩ ያደርጋችሁ እንሻላ። በሌላ ቪዲዮ እስከምንገናኝ ድረስ ሸር አድርጉልኝ፣ ላይክ እያደረጋችሁ አበር ሳቱን። አሰላሙ አሌይኩም ወረህመቱላህ ወበረካቱ።